ስለዚህ እቺ ልጅ ብሯ ሊሰጣት ይገባል። በምንም ማስፈራራት አይቻልም። እንዲያልሽ እንዲያልሽ ተሳደብሽ፣ ሌላ ጉዳይ ነው። ብሩ ሌላ ጉዳይ ነው። ስለሰደበችሽ ከሆነ ስደ ቤት አንች ከመታችሽ፣ አንችም እቻት፣ ብሯን ገን ስጫት። ስድቡ ሌላ ጉዳይ ነው። የብሩ ጉዳይ ሌላ ጉዳይ ነው። ደግሞ ብር ተበድራል። መለመን ያለብን መለማመጥ፣ ይቅርታ፣ በጣም ይቅርታ፣ በቃሌ ስላልተገኘው በጣም ይቅርታ፣ በቀኑ ስላልሰጠው ፕሊዝ፣ ትንሽ ጊዜ ስጭኝ ብለን ነው እንጂ የምንለምነው እንደዚህ አይደለም። ስለዚህ አሁን ነገ ቀመር በሰባት ሺህ ህዝብ ፊት ቃል በገባሽው መሰረት ተገናኝታችሁ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ስጫት። ከዛ በ15 ቀን ውስጥ ከ15 ቀን በላይ መቆየት አልችልም ብላለች። በ15 ቀን ውስጥ ከየትም ከዘመድ አዝማድም ቢሆን ከሌላ ሰው ተበድረሽም ቢሆን ከባንክ ድርጅትሽን አስይዘሽ ከባንክ ተበድረሽ የሚሆን ምንም አድርገሽ ብሩ አንስጫት። እንጠብቃለን። ቀጠሮ እንያዝ። ይህን ያለው እኛ ጋር ሀቡን የዚህ ጋር መናገር የምፈልገው ማለት ነው ማለት እኔ ያልጠየኩት ሰው የለም። ፊቱን ያላዞረብኝ ሰው የለም። ሁሉንም ሰውን የጠየኩት ያላንኳካሁት በር የለም። ጓደኛ ሁሉንም ሰውን የጠየኩት ኢቨን ንብረት ለመሸጥ ሁሉ ሞክሬያለው። ብዙ ነገር ለማድረግ ሞክሬያለው። እኔ ነኝ የማውቀው የሞከርኩትን የሄድኩበትን እንጂ። ሲቀጥል የህግ ሰው ናት የህግ ሰው አይደለሁም። ተሳስታለች። እኔ ጠበቃም ሎየርም ህግም እሱ አላጠምምንም። ኢንፎርሜሽን ደርሷት ይሆናል። ኦኬ፣ የህግ ሰውን ብትሆኚ ምንም አታመጪም። ማንም ምንም አያመጣም። የሰው ሀቅ ነው። አንቺ ደግሞ የአላህን ስም አስር ጊዜ እየጠራሽ ነው። አላህ ደግሞ የሰው ሀቅ አይወድም። የሰው ሀቅ ያለበት ሰው ደግሞ ማለት ነው የራስሽን ሀቅ ብትበይ ራስሽን ብትበድ ይሻላል፣ ሰውን ከምትበድ። ገባሽ? እንደ ሰው ሀቅ ደግሞ የሰው ልጅ ሚጎዳ ነገር የለም። የሰው ሀቅ ያለበት ሰው በሽታና አደጋ ነው የሚያመጣው ራሱ ላይ። ለምን ዕድሜ ልኩን እንዲጸጸት ማለት ነው ያልጋ ቁራኛው ነው ዕድሜ ልኩን እንዲጸጸት እሱ የትኛውም እምነት የሚለው የሰው ሀቃ ትንኩ ነው። የዲችን ምስኪን ድሃ ሀቅ አለብሽ። ሀቋን ስጫት ገባሽ። አንቺ እህታችን ነሽ። ነገ ብትታመሚ መታ ከመብታጭ እኛው ነው የምንረዳሽ። እሷ እህታችን ናት። ሁለታችሁም ኢትዮጵያውያን እህቶቻችን ናችሁ። ገባሽ ሀ ፌር ብንሆን ጥሩ ነው። ማለት አሁን ላይ ፌር እየተኮን አደለም። ማለት ከአንድ ሳይድ ብቻ ነው እየታየ ያለ ነገሩ። ይቅርታ ልገባ ፈልጌ አደለም፣ ግን ፌር ነው መሆን። ያለች አልከለከለችም እኮ ልጅ ፈርስቶፎ ቃመር ራሷ እያወራች ነው። ጥሩ መሀል አትግቢ። ራሷን ችላ ታወራለች። አማካሪ ናት። አማካሪ ሆና ደግሞ ልክ አቅም እንደሌለው ሰው ሌላ ሰው እሷን ወክሏት አያወራ፣ ራሷ ታወራ። ሁለተኛ ነገር ደግሞ በጣም ፌር ነው። ሁለታቸውም እህቶቻችን ናቸው። አዎ ረድኤት ተበድላለች። በቀመር ምንድን ነው አምና አበድራለች። ይበላት፣ የረድኤትም ጥፋት ነው። ማን አበድር ያላት? ከረድኤት ተምሮ ከዚህ በኋላ አንድ ሰው የሚያበድር ሰው አይኖርም። አዳሜ ተርበሽ ትሞቻለች፣ ታመሽ ትሞቻለች፣ ሳትታከሚ እንጂ አንድ የሚያበድርሽ አታገኝም። ከረድኤት ያልተማረ ሰው፣ ረድኤት ትልቅ መማሪያ ናት። ጓደኝነት እምነት ብላ ብቸኛ አንድ ያላትን ነገር አውጥታ ሰጥታ፣ ይኸው እየተንከራተተች እያለቀሰች በእጇ ሰጥታ በእግሯ እየለመነች ነው ያለችው። እንደዛም ሆኖ ቀመረን ምንም ያለው ነገር የለም። ሰውነሽ ተበደርሽ አልሞላልሽም። ስለዚህ መቼን የምትሰጫት ቀን ቀጠሮ ስጫት፣ ሳትፈራረም እንደው እንደው የሚዲያ ሰው ሆነሽ ሳትእኔ ደናት አልፈራርም አላበድርም። ብድር ከሆነ አላበድርም እንጂ ግደሉኝ፣ አላበድርም። በቃ ከሰጠው ሰጣለሁ። ልባችሁ ከራራ፣ ካዘናችሁለት ልዛተው አውጥታችሁ ስጡት። አለቀ። ብድር እንደ ብድር አፀያፊ ነገር የለም። ስለዚህ አበደረች፣ በቃ አልተሰጣትም። እየለመነች ነው፣ እስከ ዛሬ ደጅ እየጠናች ነው። ኢዚት ፌር ፌር ሆኑ ለምትዩ ነገር እንደዚህ ተቸግር እንኳን እያያችሁ እንደው አመሰግናለሁ ለችግር ይደርሰሽን። ልኛል ቀዳዳይን ሸፍነሽልኛል። በጣም ይቅርታኔን ባለጊዋ ስለቆየሁብሽ እኮ ነው የሚባለው። ጓደኞች እያዋጡ ነበር፣ ለእሱ ምላሽ ትሰ ቀመር ጓደኞችሽ እናዋጣና እንስጣት ለረድኤት ብለውሽ ነበር። ምን ላይ ደረሰ? ቅድም ላይፍ ገብታ በነበረች ሰዓት ነው የተባለው። ከዛ ወዲያው እዚህ መጣሁኝ። ቼክ አላደረግባቸውም። ድጋሜ ሲቀጥል ደግሞ በሰዓቱ አልከፈልኩሽም፣ ይቅርታ ደጋግሜ ነው ያልኩት፣ ሀቡ። እዚህም ላይፍም ከገባሁኝ በኋላ ብያለሁ፣ ስላልሞላልኝ ነው ብያለሁ፣ ሀቡ። እዚህ ጋ እንትን ነው እኔ የሆነ ብዬ እሷን ለመጉዳት እሷን እንትን ለማለት ወይም ደግሞ የእሷን ብር ይዤ እኔ የተሻለ ነገር ላይ ሆኜ እንደዛ ነው አንደርስታንድ እየተደረገ ያለው። እንደዛ አይደለም። ተበድሬያለሁ ተበድሬያታለሁ። ገንዘብ እኔ ጋ አላት፣ ሀቅ እኔ ጋ አላት። ነገሮች እኔ ባሰብኳቸው መንገድ አልሄዱም። ነገሮች እኔ ባልኳቸው መንገድ አልሄዱም። እኔ ኦንሊ ቲንግ የቀረኝ የራሴን ኩላሊት መሸጥ ነው። እሱም ደግሞ መሸጥ ሌጋል ነገር አይደለም። ማለት በዚህ ልክ ነው የተቸገርኩት። ሰው ኩላሊት እስከ መሸጥ የሚያደርስ ነገር የለም። ስልክሽን ብትሸጥ መቶ ዘጠና ሺ አያወጣ ስልክሽ። አያወጣ፣ አያወጣ፣ አያወጣ። ስንት ያወጣ? ስንት ያወጣ? አርባ ሺህ ብር ምናም ቢያወጣ ነው። እኔ እኔ አልኩሽ እኮ ሀቡ እኔ እዚህ ጋር በዚህ ልክ አደባባይ ላይ ወጥቼ እንዳልሽ ነው ከክብርሽ ከስምሽ የሚበልጥ ነገር የለም። እኔ ነኝ የማውቀው ያለሁበት ሰው የሆነ ሰው የሀብታም ልጅ ናት ሀብታም ቤተሰብ አላት ሲባል አንድ ሰው ነው ማይረዳሽ። በቃ ሁሉ ነገር የሞላልሽ በወርቅ ሄደሽ በወርቅ የምትመጪ ነው የሚመስለው የምታልፊበትን ያለፍኩበት ያለሁትን እኔ ነኝ የማቀው የስንት ሰው ፊት እንዳየሁ እኔ ነኝ የማቀው። ለሱም ደግሞ ለዚህም ይሄ ለሆዴ ልበላ አጥቼ ምናምን አይደለም፣ አልሐምዱሊላህ፣ ለድርጅቴ ብዬ ነው እንጂ ጀበበች እንድትቸገር ወይም እኔ ሞልቶልኝ የወርቅ አልጋ ላይ ተኝቼ ምናምን አይደለም እያሳለፍኩ ያለሁት እኔ እና አላህ ነው የምናውቀው። ያልጠየኩትን ሰው የለም፣ ያልገረፈኝ የሰው ፊት የለም። አንቺ ታጫለሽ፣ እንደ አንቺ እንትን አይደለሽ ነው የምትባዩ። አንድ ሰው አይረዳሽም። አንድ ሰው አንድ ሰው የቀረኝ ወላይ ወጥቼ መለመን፣ መንገድ ላይ ወጥቼ መለመን ነው አብሮሽ የነበረ ሰው የራስሽ ያበደርሽውን ብር እንኳን እኔ ያበደርኩትን ብር እንኳን የራሴን ብር ማግኘት አልቻልኩኝም እንጂ ከእኔ በላይ ችግር ኔ ይህንም እኔ ነኝ። ተንከራ ትቼ ኦፊስ ሲገርፈኝ ያደግኩት እኔ ነኝ። እዚህ ጋር ማንቀስ ፈልጌ ማውራት ፈልጌ አይደለም ሃቡ ግን ሚስ አንደርስታንድ ያደርግሽ ስለመሰለኝ ነው። እኔም ምኖርበትን እኔም ያለሁበትን እኔና ላ ብቻ ነው የምናውቀው። እኔ ነኝ የማውቀው ምን ያደርግልኛል? የእሷን ብር በዚህ ዘመን፣ የራስሽ ብር እንኳን የማይበረክትበት ዘመን ላይ የእሷን ብር ወስጅኒ ማለት እኔ ነኝ የማውቀው ያለሁበት እኔ ነኝ የማውቀው እያሳለፍኩበት ያለሁትን። አንቺ ምን ታጫለሽ? የንትና ልጅ አለሽ አንቺ ምን ትባያለሽ? አንቺ ኔ በልተሽ ላታድሪ ትችያለሽ። አንቺ ኔ ምን እንዴት በጭንቀት እያደረሽ እንደሆነ አንቺ እናላህ ነው ምታቂው እንዴ? ሰው ስለሳቀ ስለተጫወተ ወይም ስለለበሰ ሞልቶለታል ማለት አይደለም። እኔ በእርግጥ ቤቴን ማሳየት እንደዚህ ማድረግ ባልችልም ያለሁበትን እኝ ማቀው እኔ የእሷ ታምሜ ምን ያህል ቀን ሆስፒታል ነበርኩኝ። አሁንስ ስ ያለሁበትን እኔንን እኝማቀው ሀቡ እኔና አላህ ነው የምናውቀው። ትረዱኛላችሁ ወይ ተረዱኝ ምናምን አይደለም ግን ቀበር ወላሂ አንቺንም ተረድተንሻል። በጣም ብዙ በዲፕሬሽን እንዳሳለፍሽ ከዚህ በፊትም ስትናገሪ ሰምቻለሁ። ብዙ ዲፕሬሽን ደግሞ በምን እንደመጣብሽ ባላቅም፣ ብቻ ግን በዲፕሬሽን እንዳሳለፍሽ ግን የደህና ቤተሰብ ልጅ እንደሆንሽ ራስ ተናግረሻላል። አንድ ድርጅት ያለው ሰው እና አንድ ምንም የሌለውን ሰው ማወዳደር ይቻላል? አይቻልም ማለት አንቺ ቢያንስ ድርጅትሽን መዝጋት መሸጥ ሰራተኞችሽን እንዲያበድሩሽ መጠየቅ፣ ከእያንዳንዳቸው መበደር አይቻልም? አይቻልም? አይቻልም? ሀቡ፣ ያልሞከርኩትን ነገር ጠይቅኝ። ያልሞከርኩት፣ ያላደረግኩት ኢቨን የጀርባ ጋ እንኳን ደውዬ ብር አበድረኝ ብዬዋለሁ ሀቡ። እኔ ነኝ የማውቀው። ያላየሁት ድርጅት በነፃ የሚሰራ ድርጅት፣ ምኑን ትሸጫለሽ? የእኔ ድርጅት ይሄን ያክል ኢንካ የሚያመጣ ድርጅት። ቆይሽ፣ የቢሮ ክራይን ትከፍሉ የለ የቢሮ ክራይን ትከፍያለሽ በቃ እኔ ከከፈልን እስካሁን አልከፈልንም ሀቡ በቃ ከዛን ጊዜ እሺ ማሬ ልንገርሽ እንዴት ነው ሰው ምንም የማያገኝበትን ነገር የቢሮ ክራይ የሚከፍለው አሁን እኔ ቲክቶክ ላይ በነፃ ምክር አገልግሎት ስሰጥ የቢሮ ክራይ ያልከፍል ምን አልከፍል አይደል ምንም የማወጣበት ነገር የለም እንደውም ደጋግ ሰዎች ጊፍት ይሰጡኝና በዛ ራሴን ሰፖርት አደርጋለሁ እንዴት ነው አንድ ሰው ምንም ኢንካም የማያገኝበትን ነገር ወጪ የሚያወጣው ቢሮ ለምን ለምን የቢሮክራት ከፍ ያልሽ? ምንም አይነት ጥቅም ማታገኝ ከሆነ የሰራተኛ ደግሞ እኛ የተለያዩ ፕሮጀክቶች አሉ ሀቡ። አሁን በዚህኛው ስራ ምንም የምናገኘው ጥቅም የለም። አሁን በምናገኘው ሰዎችን ማስለመድ ሜንታላይዝ ማስለመድ እንጂ ምንም የምናገኘው ገቢ የለም። ግን የምናስባቸው የተለያዩ የምንሰራቸው የተለያዩ ኢቨንቶች፣ የተለያዩ ስራዎች አሉ ነገር ግን እኛ ባሰብናቸው መንገድ አልሄዱም። እኔ ታምሜ ነበር፣ ከጳጉሜ ሁለት ጀምሮ ታምሜ ነበር። እስካሁን ስራም እየገባው አይደለም፣ ታምሜ ነው ያለሁት ማለት ነው። እሱን ደግሞ ልክ የላት አደለሁበትን ይሉኝ ማቅ። ሲቀጥል ደግሞ የራሱ የሆነ ኢንካም ማግኛ መንገዶች አሉት፣ ለጊዜው ግን ምንም የሚያገኘው ነገር የለም። በራሱ ነው በራሱ እርስ በራሱ በራሱ ለማቆም ነው እየሞከርኩኝ ያለሁት። እኔ ሰው ሰው ችግሩ ይሄ ነው። ድርጅት አላት፣ ደህና ቤተሰብ ናት ምናምን ይልሻል ጭራሽ በቃ የምትቸገር የማይመስለውን በቃ ከዛፍ ላይ ብር የምትሸመጥጪ ነው የሚመስለው። አንቺ ነሽ ግን የምታውቂው። እኔ ከባንክ ራሱ ብድር ለመሞከር ለማግኘት ሞክሬ ነበር፣ ለእሷ ለመስጠት ማለት ነው። ጭራሽ አስቤ የማላውቀው በፍቃድ እሱን ፕሮሰስ አለው በአንድ የሚደርስ ነገር የለም። እኔ እሷን እያንዳንዱ ማትሳፕ ላይ አሁን አስቀምጥልሻለሁ ከእሷ ጋር የአዋራ ናቸው እያንዳንዱ ወሬዎች፣ እያለቀስኩኝ ነው የምለምናት፣ ሁሉንም እሷን እሷ በእሷ በኩል ያናገሩኝ ሰዎች እያለቀስኩኝ፣ አንድ ቀን አንድ ቃል ክፉ ተናግራት ኮነ ተላከልሽ፣ ሁሌ እየለመንኳት ጀቤ፣ በቃ ይቅርታ፣ ባለውለታይ ነሽ፣ የተወሰነ ቀን ስጭኝ፣ ሁሌ ነው የምላት። ሁሌ ማለት ቤት መጥቼ እንኳን እግርሽ ላይ ወድቄ ልለምንሽ ነው እያልኳት ያለሁት ማለት በዚህ ልክ ነው እየተለማመትኳት ያለሁት እኔንኝ ማቀው እያሳለፍኩበትን ያለሁት ጀቤ ልክ ነሽ አውቃለሁ፣ እያልኩ እየለመንኳት ያለውን ነገር እያስረዷት ያለፍኩበትን እሷ ኧረ አንቺ የደህና ቤተሰብ ልጅ ነሽ እንዴ? ቢኖርሽ ሰው ከሰው ጋር መጨቃጨቅ፣ አደባባይ ላይ መውጣት ማን ይፈልጋል? ማንም እኮ አይፈልግም፣ ማንም ሰው ይቅርታ መሀል ላይ ስለገባሁ ግን ይሄን ሁሉ ነገር እዚህ ድረስ ደረጃ የደረስንበትን ምክንያት ልንገርሽ። የሆነ ቀን ማለት ሰው የሚያውራውን ድንገት የሚያወራ ምንም የሚያወራ ትይዣለሽ። እኔ ደግሞ የሆነ ነገር በይኝ የሆነ ሰዓት ላይ ይመጣብኛል ያ ነገር ታውቂያለሽ። እና ምን እንዳለችኝ ታቂያለሽ? አንዴ እኔ ውሸቴኝ ከሆነ አንድ አይን ያለው በአንድ አይን አይቀልድም። እኔ እና አንድ እናት ነያታ ያለችኝ እሷን ይንሳኝ ነው ምልሽ። ቤተሰብ ለምን ብር አትጠይቂ ምላታለሁ በጭራሽ በእነሱ ገንዘብ እዚህ የሆነ ቦታ መድረሴን እንትን እንዲሉብኝ አልፈልግም። ገባሻደ አይደል? ከኔ ከኔ ሙሀዘን ከምኑም ከምኑም ከምኑ ቀመር የበለጠባት ክብሯ ነው፣ ክብሯ ነው የበለጠባት። አንድ ጊዜ እስካወራ ድረስ ልዩ ፋድሪ እስካወራ እስክታወሪ ምን አላቸው ቤተሰቦቿ ማለት ምን እንዳለችኝ፣ ይኸውልሽ እሱማ አለች ይፈልጋሽ። የሆነ ቀን ቮይስ ሪካርድ ልክልሻለሁ እንዲህ አለችኝ። ጉምሩክ ነኝ ጉምሩክ በር ላይ ነኝ፣ እንደዚህ እንደዚህ ሆኖብኝ ቃል አወጣ ብዬ ኦኬ፣ እሺ ሰማኋት። እሱንም ነው ታወሪ ያለሽ እኮ እንዲሁ ታወሪ ያለሽ እንዲሁ። ስትገናኝ የምታወሪው ነገር አለ ስለሆነ ነገሯት፣ ነግሻለች። ስለሆነ ነገሯት፣ ነግሻለች እኔ እንኳን አስመጪና ላኪ አይደለም በቅጡ በወር የሚከፈላቸው ደሞዝ የሚከፈላቸው ቤተሰቦች የሉኝም አሁን ላይ አሁን ላይ ነው ምልሽ ሀንድረድ ፐርሰንት ወንድሞቼን እያስተማርኩኝ ቤተሰቤን ንድ በቃ እንዴት ነው እንትን ለማለት አፈር ድሜ እያጋጥኩ ያለሁት እኔ ነኝ ተረድተሽኛል አይደል ሀቡ ከምንም በላይ ደግሞ ከነሱም በላይ ከቤተሰብ ከምንም ነገር በላይ ደግሞ የኔ ሕይወት መቆም አለበት። ከዚህ ቤት ወጣሁኝ፣ አደለ አለቀ። ሀቡ ሕይወቴ አለቀ። እዚህኛው ቤት ነው የምልሽ፣ ይሄ የቀበሌ ቤት ነው። ከዚህ ስንወጣ አለቀ፣ በቃ ሕይወቴ ያበቃል። ምክንያቱም የፈለገኩ ምንም ቢሰጡሽ ምንም ቢሰጥሽ ምንም ቢሰጥሽ፣ እዚህ ጋር አለ ቤተ የፋሚሊ ችግር ይኖራል። እዛ ጋር የሆነ አድል ተቋቁመሽ ችለሽ እንድትኖሪ የሚያደርግሽ ነገር የለም። ምክንያቱም ኑሮዬን ህይወቴን አስተዳደጌን ምንን የማቀው እኔ ነኝ። አምና ነግራት አለሁኝ። አምና ቤቴሌም አካል ወልቅ ቤት ነበር ያሳለፍኩት። ችግሬን እምገባበት አጥች ያቡ የሞዲሲ ችግሬ ነበር። ጓደኛዬ ቤት ነበር ስኖር ነበረው። ያንን ሁላ ታውቃለች። ነግራት አለሁኝ። መጥተው መናገር ይችላሉ። እዚህ ጋር እኔ እናት የሆነች ጓደኛ አለችኝ ማለት ነው። በእሷን የቆምኩት አቡ ሙሉ ለሙሉ ብሎ ጥፋተኛ ነሽ እኮ። ረዴት የአንቺንም ጥፋት አትሸፍኝም። አንቺ ድህነትሽን ረስተሽ ለሀብታም ለምን አበደርሽ? ለምን ለሀብታማሽ? ትልቁ ጥፋቴ ምን እንደሆነ ታውቂያለሽ?

ከአንዴም አስር ጊዜ ነው የጠየኳት። ቀኑ ከመድረሱ ደርሻት። በስንት ቀን ልትሰጥሽ ነው ቃል የገባችሽ? ኧረ ቲቪው ኧረ ቲቪው እንዳይወድቅ እንትን። በሰጠሻት በስንት ቀን ነበር መልስልሻለሁ ያለችሽ? የሰጠኋት ቀን ማለት ነው አለኝ። እንትኑ ላይ ግን ቀኑ አስታውሰዋለሁ። የሆነ ፊልም ምርቃት በዛው ጠራን እና በዛ ምናምን አውቀዋለሁ ቀኑን እና ሰኞ ልንገናኝ ሰኞ በሀያ አንድ እንደ ሰኞ ልትከፍለኝ ከዛ ሀቡ ምኑም አይደለም ያናደደኝ እኔ ኔ እሰማለሁ አይደል ከምኑም በላይ ያናደደኝ ሰኞ ይኸውልሽ አንቺ ኦኬ አልቻለችም አይደል እኔ የማደርገውን እንዴት መሰለሽ መፍትሄም ለመፈለግ ጊዜ ይኖርሻል እሁድ ስደ ቅዳሜ እኔ ቅዳሜ ስደውልላት ውልላት እሁድ አለችኝ። እሁድ ስደውልላት ውልላት ወላሂ ሰኞ ማለት እኔ ጥያቄ የነበረው በመደረሻ በስንት ቀን ልትመልስ ልችላል? አንድ ሳምንት አበድኝ። በሶስት ቀን አራት ማክሰኞ ምናምን የተገናኘ ነው። ሰኞ ልታስገባን የተነጋገር ነው። አለፍኳት እሱን ቀኑ አልፎ አግሜ አንድ ደወልኩላት። ሀቡ ያን ሁላ ቀን አሳልፌላት ማለት ነው፣ የዛን ሁላ ቀን አለ ለምድር ለሰማይ ክፉ ከደግ አልተነጋገርኳትኝም። ግን አግሜ አንድ ጀምሮ እየሰደብኳት ነበር፣ እየተናገርኳት ነበር። ምን አይነት ባለጌነሽ፣ ምን አይነት ህሊናን ያለሽ የሰው ገንዘብ ይዘሽ እንዴት ነው እንቅልፍሽ የሚመጣው? ሰደበችኝ ምናምን ላለችው ነገር ድብና ርግ ይሰድብያት አለሁ። ሀቡ አሁንም ነግርሽ አለው ቀመር ይችን ታክል የሚያሳሳይ ነገር የለም። አንድ ጊዜ ህይወቴን ለማስተካከል ወደ ጥሬ ማለት ነው ልክ ይስተካከልልኛል ብዬ ሳስብ ደንቃራ ሆነሽብኝ። እኔ አምኜሽ ታምኜልሽ እንደ ጓደኛ እንደ እህት ችግርሽን ተረድቼሽ ደርሼልሽ፣ ካልደረሽልኝ እምሳሳለት ህይወት እንደሌለኝ ልንገርሽ። አሁንም ማለት ነው ኪሮስን ይንሳኝ ነው የምልሽ። አለቀ። ታመጫለሽ ገንዘቤ ህዝብ በፊት እዚህ ጋር ባለው ህዝብ በፊት ቃል ገብተሻል። ታመጫለሽ። እማታመጪ ከሆነ ለአንቺ ፖሊስ ጣቢያ እንደማልመላለስ ልንገርሽ። የማባክነው ጊዜ የለኝም የማባክነው ጊዜ የለኝም። ምረር ብሎኛል ሀቡ እግዚአብሔር ምስክሬ ነው። አንቺ ጋር ለመጣኝ ነበረው ቆይቷል ቢውልድ ያደረገችውን ድርጅት ላለማበላሸትና ላለማፈራረስ፣ እኔ ህይወቴ እየፈራረሰ ነው የጠበቅኳት ህይወቴ እየፈራረሰ ነው የጠበቅኳት ተስፋ ያደረጉብኝ ሰዎች አሉ። አይኔ አይኔን እያዩኝ ትስተካክላለች ምናምን ነገር ብለው የጠበቁኝ ሰዎች አሉ። የእነሱን አይን ማየት አቅቶኝ ሀቡዬ ላይቬን ዘጋውት በየሰው ቤት እቃጣቢ ነው የምመስልሽ ስሽከረከር በየላይቭ ገብቼ እንዲረሱልኝ ማለት ነው። እና እግዚአብሔር ይስጣቸው አንዳንዶቹ ተረድተውኛል። ሌላው ግን ወጣትንሽና በጨብስ የሚያጠፋሽ ነው የሚመስልሽ። ቤተሰብ አይረዳሽም፣ እውነቱን ስነግርሽ ማለት ነው፣ አይረዳሽም። ቤተሰብሽ ከሌለች ደግሞ ማንም አይፈለግሽም። ያለኝ የምተማመንበት ይሄ ገንዘብ ነው። ይሄ ገንዘብ ከሌላ እኔም አብሬው የለሁኝም። ስለዚህ ድጋሜ ድጋሜ ደግሞ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታችልን ግራ አይኔን እስከ ዛሬ ድረስ ያመኛል። ለሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጫርት ቦንዳ ተሸክሜ በሌሊት ከሌሊቱ አስር ሰዓት ጅብስ አልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ እያመጣው ስሸጥ፣ ሳይሳካልኝ ሲቀር ሳለቅስ፣ ስናደድ፣ ሲሆንልኝ ደስ ሲለኝ፣ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስን የእናቴ ምርቃት አገኝበታል ያልኩትን ነገር ነው ያበላሸችብኝ። ሀቡ በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይን ላጣት ነው ብዬ የተሰማኝ ስሜት አቡዬ እንዴት እንዳበበኝ፣ ረዴት በቃ በእናትሽ በቃ ያለንበትን ኔ የማውቀው አቡ በስንት ሰው አንዴ በቃ ቀመር፣ በቃ ቀመር፣ የሚሸጥ ነገር የለሽም። የሚሸጠው ነገር አያወጣላትም። ከዚህ በፊት እኮ ነግሬያታለሁ። ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው ለኮል ሴንተር የምንጠቀመው ሰርቨር አለ ቢሮ ውስጥ፣ ወንበሮቹ፣ ቴብሎቹ፣ ላፕቶፖቹ መሸጥ አይችሉም። ይሰማሻል ሀቡ? አሁን ይሰማኛል። ቢሮ ውስጥ ያሉት ላፕቶፖች፣ ወንበሮቹ ምናምን መሸጥ አይችሉም። አንድ ላፕቶፕ 190 ሺህ አያወጣም ሀቡ። ዩዝድ ሲሆንና አዲስ ሲሆን አንድ አይደለም። እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው ላፕቶፑ? ኧረ አይሸጥም። በጣም ርካሽ 5000 ብር፣ 2000 ብር ምናምን ነው የሚገዙ። ጭራሽ እንትን ያጣጥሉታል። ምንም ነው እንትን የማይሉት? ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም። እኔ አሁን ያኔም እኮ በቃ ስልክ ልሸጠው ሄጄ ባትሪ ሞተዋል እንደዚህ ሆኗል። ቀመር ወርቅ የለሽም ወርቅ ወርቅ ወይ ሀቡ። ወርቅ ቢኖረኝ እስካሁን ከእሷ ጋር እንትን ምን አስባለኝ። አረ እኔ ወርቅ የለኝም፣ ኬት አመጣለው። በቤት ውስጥ ቲቪ ምናምን የለሽ ረሃቡ የለኝም ግን እኔ አሁን ባልኳት ቀን አስገባላታለሁ። ከየትም ከየትም ብዬ ፈላልግላታለሁ ቀለመፈላለግ እሞክራለው። ያለም በቃ ፈልጋለሁ ግዴታ ነው። መለመንም ካለብኝ ወጥቼም ለምኝ ቢሆን እንትንላታለሁ። እሺ ቤተሰቦችሽ ነጋዴዎች አይደሉ? ከቤተሰቦችሽ ለምን አትበደር? የላትም አቡ መበደር ብችል ሳልጠየቅ ቀርቼ እኮ አይደለም። ሁሉም ነው ፊቱን ያዞረብኝ፣ ሁሉም ነው ፊቱን ያዞረብኝ እየተባለ ሳልሰማም ማንም ሰው ነው እሺ ያላለኝ። ማንም ማንም ማንም ሰው አንድ ምጠይቀው ሰው አለ፣ እሱን ጠየቅኩኝ። እሱም ስትባይ ያልሰማ በለሽ ተብለሽ ነው እንትን ብትይው ማንም ይረዳሽ ማንም ይሰማሽ የለም። መጠየቅ ጠይቄ አግኝቼ እኮ ክብር እኮ ማለት ነው ይሄ፣ ይሄኛው ነው ሞር ከክብር የሚወጣው አደባባይ መውጣቱን ሞር ክብርሽን ማጣት እንጂ ቤተሰብ መጠየቅ ክብር ማጣት አይደለም። ስልክ ሽን ለሪም ልከሻል? አዎ አዎ ልከላታለሁ። እሺ፣ ቀመር ስልክ ሽን ለሪም ልከሻል? ቀመር የምር ግን ፈጣሪ ነው የሚያውቀው። የምር እኔ የውልሽ ሰውን ፈጣሪ አይደለው አላውቅም። የምታወሪው ነገር እውነት ነው አይደለም፣ የልብሽን እሱ ነው የሚያውቀው። ቤተሰቦች ነጋዴዎች ናቸው ብለሻል። ከቤተሰቦች ተበድረሽ መስጠት ትችያለሽ አይደል? ከፈለግሽ ልብሽ ከፈለገ ትችያለሽ። አንቺም ይህን ብቻ ነገሪኝ፣ ከቤተሰቦች ተበድረሽ የማትሰጭበት ምክንያት ምንድን ነው? ጠይቂ ማለት ነው። ሀቡ አንድ ሰው ነው መጠየቅ የምችለው ከቤተሰብ። የራስሽ ጉዳይ ነው የተባልኩት እኔ እዚህ ላይቭ ላይ መጥቼ ከምሰጣ ቤተሰቦቼ ሰጥተውኝ ብሰደብ ይሻለኛል። ጠይቄ እራስሽ ጉዳይ ነው የተባልኩት። ይጥለቀለቃል። ሁላችንም ድምጽ እንሆናለን ለረድኤት። ቃልሽን አክብረሽ በቀኑ ማታደርጊላት ከሆነ፣ የጠየቅሽውን ጊዜ ተጠብቀሽ ካላደረግሽ ድርጅትሽ፣ አንቺ ሁላችሁም ስማችሁን ትፋ። ከዛ ሙሉ የኢትዮጵያን ሕዝብ ትከሻለሽ። ሁሉም ይህንን እኔ ነኝ ቃል እምገባለሽ። ሁሉም ሰው ትልልቅ ፔጆች እነ ጉርሻ እነማ ሁሉም እንዲፖስቱ ልካለው። ማስፖሰት አቅሟለኝ አድርጌውም አቃለሁ ለብዙ ሌቦች እስከ ዛሬ ድረስ አንቺ ግን አልሰረቅሽም፣ ተበድረሽ ነው አልካድሽም። ስለዚህ ቃልሽን አክብረሽ ደግሞ በቀኑ ማትመልሽ ከሆነ ያ ነው የሚሆነው። አሁን አካውንት ነበር ሽላኪልኝ እኔ ከራሴ አሁን ሠላሳ ሺህ ብር ላስገባልሽ። እዚህ ጋር ረድኤት እህቴ መሲ በጌታ ትባላለች። እሷ ደግሞ መቶ ሺ ታስገባልሻለች። እሺ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

ደቡል ነበረኝ ደቡል ሰጥቻታለሁ። ጊፍት የሚያላችሁ ጊፍት ስጧት ለረዴት። እኔ አሁን ሰላሳ ሺህ ብር ከራሴ አስገባላታለሁ እዚሁ። ነገ ተገናኙና ጉዳዩን ህጋዊ አድርጊው። ረዴት ኪሮስ አለማየው ነው። ግን ጥፋትሽን አምነሻል? በጣም አምኛለሁ። በጣም ማለት እስከዛሬ ከተሳሳትኩትና እስከ ዛሬ ከሰራሁት ትልቅ እየስህተት እንደዚህ የተሳሳትኩበት ስህተት ታይቶኝ አይታወቅም። የምሬ ነው ምልሽ። እሱም ማመኔ ነው እሷን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 እናገራለሁ በጣም ተናጋሪ ነኝ። አቡት አግሬሲቭ ሆኜ እናገራለሁ። እሱ ማቅ እኔ የተናገርኩት አቋን አይደለም እታቋን እንዳለ ነው የሚያውቁት እዚያ ጋር ያሉት ጓደኞቼ ያውቃሉ። ይወጣል። ሁሉም ማለት ነው የሚያውቅ ሰው በጠቅላላ። ለመናት ልታናግረኝ እንኳን ፈቃደኛ አይደለችም፣ ሲደውል ዛሬ እንደ ፖስት ያደረኩት ፈልጌ አይደለም ማድረግ፣ ያንን የማድረግ ጭንቅላት ሞራሉ ኖሮኝ አይደለም